በስማፍ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ምማናኖች ተመልካቾቻችን፣ አሁን ከፊት ለፊታችን የምናያት እህታችን ከዱስልዶርፍ አዌ ገብረ መንፈስ ቅዱስ የመጣች ምእመን ነች። እሷም እንደዚሁ እምነታችን ባለው ሁኔታ ላይ አንዳንድ ጥያቄዎች እንድንጠይቃት ተፈቃደኛ ሆና ስለተገኘችልን በእግዚአብሔር ስም እናመሰግናለን። እንደምንታውቁት የዱዝልዶርፍ ርቀት እዚህ ገዳሙ ድረስ ወደ 100 ኪሎ ሜትር አቋርጣ በመኪና ይህንን ቦታ ለመጎብኘት ይህ ቦታ የኔ ነው ለማለት ይህንን ቦታ አጋርነቷን ለመመስከርና ለማረጋገጥ እዚሁ በፊትለፊታችን ተገኝታለች እና እሷን መጀመሪያ ስሟን ታስተዋውቀናለች በዛም ባለችበት ላይ ምን አይነት ተሳትፎና አገልሎት ላይ እንዳለች የምትገልጽልን ነገር ከዚህ ጥያቄ መጀመሪያ እንድንጀምር። ስምሽ ማን ነው? ምን አይነት አገልግሎት ተሳትፎ ውስጥ ታደርጊያለሽ የሚለውን ገለጻ ታደርጊልን። ስሜ አስቴር ኃይሌ ይባላል። የመጣሁት ከድስልዶፍ ከድስልዶፍ ነው። ደብሬ ደግሞ አቡዬ ገብረ መንፈስ ቅዱስ ናቸው። እማገለግለው እንግዲህ በሰበካ ጉባኤ ውስጥም አለው አሁን ግን በህንፃ ኮሚቴ ውስጥ ገንዘብ በማሰባሰብና አንዳንድ አስተዋጽኦች በማድረግ እሳተፋለሁ ማለት ነው። እናመሰግናለን። እህታችን በሰበካ ጉባኤ በቀድሞ አመራር ውስጥ ስትሳተፍ እንደነበረ አሁን ደግሞ በአባልነትም በምእመናን ጋር ተሳትፎና እዛም የህንፃ አሰሪ ኮሚቴ ውስጥ አባልና አገልጋይ ሆና እያገለገለች ያለች እህታችን ነች። ዛሬ በዚህ በተቀደሰ ቦታ ላይ ለመገኘት ከዛ ካለችበት ቦታ ተጉዛ መጣለች። እህታችን እናመሰግናለን። አንድ ሁለት ጥያቄ ብቻ እንጠይቅና እንለያያለን። እሺ፣ ይህን ገዳም መመስረት ለዚህ ላለንበት አገር ለምእመናኑ ምን አይነት ተሳትፎ ወይም አስተዋጽኦ አለው ብለሽ ታስብልን? በመጀመሪያ የገዳሙ መኖር እንደኔ በግሌ ማለት ነው እንደገና እናትም እንደመሆኔ መጠን ገዳሙ ለቤተሰብም፣ አልፎ ተርፎ ደግሞ ለልጆቻችን ትልቅ አስተዋጽኦ የሚሰጥ ማለት በስደት ስንኖር መቼም ቤተክርስቲያናችን ለእኔ ለእኛ ጃንጥላችን፣ ብንወድቅ ደግሞ ምርኩዛችን ስለሆነች ያን ተመልክቶ እኔ ዛሬ በጣም ደስተኛ ነኝ። በእውነት እግዚአብሔር እውነት በሚያውቀው እጅግ በጣም ደስተኛ ነኝ። ተሳትፎም ደግሞ እንደው በቃ ይጎላል ብዬ ነው የማስበው በእውነት እና ገዳሙ ግዴታ አስፈላጊያችን ነው እንደ ክርስትናም እንደገና ደግሞ እንደ ስደተኛ በእውነት ነው ምላችሁና፣ ሁላችንም ተረባርበን ወደ ገዳሙ እጃችንን መዘርጋት አለብን ነው ምለው። በጣም ጥሩ ያለውን የተሳትፎ አንድ እርሻ እና ምን ማድረግ እንዳለባት ነው የነገረችን። እህታችን እናመሰግናለን። አንድ የመጨረሻ ለመካተት በዚሁ ምን አይነት ተሳትፎ ማድረግ አለበት ምእመና? ነው ያም ጥያቄ ደግሞ። ያው ምእመና ስንል እኔም ከአንቺም ጀምሮ ምን፣ እንዴት በምን አይነት መልኩ እዚህ ቦታ ላይ ተሳትፎ ማድረግ አለብን ብለሽ ታስብ ያለሽ? በመጀመሪያ የገዳሙ ጠቀሜታ ምንድን ነው የሚለውን ብሎ ቤተሰብ ሲያስብ የሚጀምረው መቼም እንደኔ ማለት ነው። ፍቅር ከቤት ይጀምራልና እየተስፋፋ ነው የሚሄደው። ቤተክርስቲያናችን ደግሞ በጣም ትልቅ አስተዋጽኦ አላት። ልጆቻችን ተወልደው ያለንበት አገር በአጠቃላይ ለእኔ በረሃ ነው። ቤተክርስቲያናችን ደግሞ መከለያችን ስለሆነች ሁሉም ኢትዮጵያዊ ወይም ሀገራዊ ክርስቲያን የሆነ ሰው ተዋህዶ የሆነ ሰው ሁሉም ሰው ማለት ነው እጁን መጣል አለበት ብዬ ነው የማምነው። አቅም ያለው ሰው በገንዘቡ፣ በጉልበት፣ በሀሳብ ሁላችንም አንድ ሆነን ነገ ዛሬ ሳንል ገዳሙን ለህዝበ ክርስቲያኑ ብንሰጥ በጣም ደስ ይለኛል። በእውነት በጣም እናመሰግናለን። በጣም ጥሩ ነው። ምን አይነት አስተዋጽኦ ያደርግሽ ነው ብለሽ ታስቢያለሽ? እንግዲህ እንደ እኔ እኔ አስተዋጽኦ አረኩ ብዬ አለለም በግሌ ማለት ነው። ባረግም እንደዚህ አረኩ ለማለት ከባድ ነው። እንደኔ ሁላችንም ማለት ነው ተሰባስበን የኔ ነው የምንለው ነገር ቢኖረን በጣም ደስ ይላል። ምክንያቱም ክርስትና ስንሰባሰብ ነው የሚያምርብን የምንደምቀው ደግሞ አንድ ስንሆን ነው። እኛ ብቻ ነን የተበተን ነው። እኛ ስንበተን ልጆቻችንም ይበተናሉና ተሰባስበን ህጻናት እናስተምራለን። አሁን ሰማንያ ህጻናት ብዙ ቦታ አለን። ደብራችን እየሰፋ ስለሆነ ሁላችንም ተሰባስበን እኔም እንደ አስቴር ማለት ነው የግሌን አደርጋለሁ በእውነት በጣም ደስተኛ ስለሆንኩኝ። እና ሁሉም አገር ሁሉም ሰው ተሰባስቦ ገዳሙን የኛ ብናደርገው በጣም ደስ ይለኛል። በጣም እናመሰግናለን እህታችን አስቴር። የሰራችው መጽሐፍ ቅዱስ ላይ ያለውን ታሪክ ሁላችን እናስታውሳለን። እህታችን አስቴርም የመጽሐፉ ላይ ባለችው የአስቴርን ታሪክ መነሻ አድርጋ እኔም የድርሻዬንና የአቅሜን ማድረግ ያለብኝን እናት እንደ መሆኔ መጠን ልጆቼንም መሰረት አድርጌ ያንን የአስቴርን ስራ አይነት ተግባርና ታሪክ ለመድገምና ለመስራት ይህንን ፈቃደኛ ነኝ ብላ እዚህ ቦታ ላይ ተገኝታለች። እህታችን አስቴርንም እናመሰግናለን። ደብራችሁንም ልጆቻችሁንም በያሉበት እግዚአብሔር አምላክ ያጽናላችሁ ይጠብቅላችሁ እህም ገዳም እንደዚህ ቆመን እንደመሰከርን ሁሉ ነገ ደግሞ ቆመን ሪቫን ቆርጠን የምንገባበት ሱባኤ የምንይዝበት እግዚአብሔር የምናመልክበት ቦታ እንዲሆን የአምላካችን ቅዱስ ፍቃድ ሆንልን። ይህንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር እያደረግሽ እየተከታተልሽ እንደሆነ መቼም ተስፋ አድርጋለሁ። ሁሉም አባል ነሽ፣ ሁሉም አባል ስለዚህ እንወጣለን በዚህም ቦታ ላይ እየተገኛችሁ ያላችሁት ወይም የሚተላለፍላችሁ በጀርመንና አካባቢ ሀገረ ስብከት የሚዲያ ክፍል ነው። ሁላችንም እያያችሁት ያላችሁትን መመልከት ብቻ ሳይሆን ላይክ፣ ኮመንት፣ ሼር እያደረግን ዩቱብም ሰብስክራይብ በማድረግ ፌስቡክም አባል በመሆን ፍሎ በማድረግ እንደዚሁም ኢንስታግራም፣ ቲክቶክ እና ያሉትን የሶሻል ሚዲያ በሙሉ በመጠቀም በዛ ገጽ ላይ የሚተላለፉልንን ያሉትን የጎፈንድሚ ፔፓል ያሉትን የአካውንት መስጫ የአባልነት ፎርም እንደዚሁም ደግሞ የተስፋ ሰነድንም በመሙላት አባል እንድንሆንና ተሳትፎ አስተዋጽኦ እንድናደረግ እንጠይቃለን። መቼም በእነዚህ በአባልነት ውስጥ አለሽበት ገዳም ውስጥ ብዬ አስባለሁ። ገዳም ውስጥ አሁን እንሞላለን ፎርማችንን። ግን አለንበት ማድረግ ያለብንን እያደረግን አልሬዲ ጀምረናል። በጣም እግዚአብሔር ስትልን አንቺን ብቻ ሳይሆን ሌሎቹንም ቤተሰቦቻችሁንም መቼም ጨምሮ የአባልነት ፎርሙ ላይ አባል እንደምታደርጋቸው ተስፋለን። ልጆቹን እንድታስተዋውቂልን እግዚአብሔር ስም እንጠይቃለን። ስለ ንበርሳ እግዚአብሔር አምላክ የተመሰገነ ይሁን። ካልት ያሰማለን። እግዚአብሔር ይፍታ። እግዚአብሔር ይባርክልን። አሜን። ስለ ንበርሳት እናመሰግናለን። በቀጣይ በሌሎቹ ምእመናን ጋር ይዘንላችሁ እንገኛለን። እግዚአብሔር ይስጥልን።